ሰላም ጤና ይስጥልኝ። ድምፃዊ ዘቢባ ግርማ ነኝ። እንግዲህ ዛሬ እንደምታዩት ቆንጅዬ ወንድ ልጅ በሰላም ተገላግ ያለውኝ አሁን ያለሁት ኢትዮ ጠቢብ አጠቃላይ ሆስፒታል በፕሬዘንሻል ሩም ውስጥ ነኝ ያለሁት። እንደምታውቁት ከመጀመሪያዋ ልጅ ጀምሮ እንግዲህ እዚህ ሆስፒታል ነው የወለድኩት፣ የመጀመሪያዋንም ሁለተኛዋንም የአሁኑንም እንግዲህ ያዋለደኝ ዶክተር አሳዬን ከልብ በጣም ማመስገን እንፈልጋለሁ። በአጠቃላይ ኢትዮ ጠቢቦች እንግዲህ አንቺ ቤተሰባችንሽ የተሻለ ሰርቪስ ይገባሻል በማለት የምታዩት በጣም ያማረ ውብ የሆነ ክፍል ውስጥ ነኝ ያለሁት እኔ እንግዲህ ያው ሕክምና ሁለት ሶስት ቀን ሊሆን ይችላል። እኔ ወርክ አልቆየው ላልወጣ እችላለሁኝና በጣም ነው ማመሰግነው። ከጥበቃ ጀምሮ እስከ ሰርጂን ዶክተሮች ድረስ በጣም በጣም በጣም የሚገርም ሰርቪስ ነው ሲሰጡኝ የነበረው እና ከልብ ማመስገን እፈልጋለሁኝ። እናንተ መታችሁ ጎብኙት፣ ትወዱታላችሁ። በጣም የተለያዩ ጎበዝ ጎበዝ የሆኑ ዶክተሮች አሉ። እኔ እንደ ቤቴ ነው እንግዲህ የማየው ይሄንን ቤት የሆነ ጊዜ ፖሊስ ጣቢያ ሄጄ ነበረ። አማከርኳቸው እንደዚህ እንደዚህ ነው ብዬ ነገርኳቸው። ግን እነሱም ስንነግራቸው ባለበት ቦታ ባለበት ቦታ ጠይቂ፣ ባለበት ቦታ ምናምን ጠይቂ ነው የተባልኩት ማለት ነው። ስለዚህ ደግሞ በቃ እኔም ደግሞ በቃ አለ አደለም ለወንድሜ የማማክረው ነበረ። ሁሉም ነገር ላላሰትሽ፣ ተይው፣ ዱንያ ነው፣ ትጠፋለች ምናምን ይቅርብሽ ነው ያለኝ ማለት ነው እኮ። ዳላ ሰጥተሽ ታይ ዱኒያ ና የሚባለው እኮ እነሱ የሆነ ነገር ሰጥተውሽ አንቻ አረብ ሀገር እንዳትጅ መክፈቻ ሱቅ መክፈጫ እንኪ የሆነ ነገር ማድረጊያ ብለውሽ ቢሆን ተይ ያሉሽ፣ እሺ ምንም ነገር ሳይሰጡሽ በቃ ዱኒያ ነው ተይ፣ በአፍ ብቻ እንዴ? ለምን ሸሪያ ፍርድ ቤት ቶሎ ነው የሚከሰው? ሸሪያ ፍርድ ቤት ለሴት ነው እንትን የሚለው እንጂ፣ ማለት ለሴት ነው ሞር የሚያደላው፣ ቢካዝ ሴት ልጅ ስስናት እሱ ወንድ ሆኖ ያንቺን የሴቷን ሀቅ ነው የበላብሽ። ሰው ከሸሪያ ፍርድ ቤት ውጭ በሀቅ ሊፈርድልሽ የሚችል የለም። ለምን? በሸሪያ ፍርድ ቤት የተጋባ ነው። በሸሪያ ፍርድ ቤት እንደተጋባችሁ በሸሪያ ፍርድ ቤት ሄደሽ ከስሽ። ለምን ከአፍንጫው አውጥታ አይቀበሉትም? ሀቅሽ ነው። ኒካ ሰርነው፣ ሸሪያ ፍርድ ቤት አይደለም። በቤት ተደግሶ ምናምን ነው፣ ቤት ላይ ነው። የእሱ አባት፣ የእኔ አባት፣ ወንድሞቹ፣ አጎቶቹ፣ ወንድሞቹ ነው መጥቶ፣ በቤት ላይ ነው ኒካ ከታሰረው ማለት ነው ሆኜ ነው ኒካ ታሰረልኝ ማለት ነው። ኦኬ፣ ሳውዲ ያልኩኝ ብዙ ጊዜ አየር ላይ እኔ ከሚያስሩት በአካል ሳይተዋወቁ እኔ ከሚያስሩት ሳውዲዎች ናቸው። ብዙ ጊዜ ሳይታው እሷ ሳውዲው እሱ ኢትዮጵያ ሆኖ በስልክም ሆነ በፌስቡክ ምንም የሚተዋወቁና በአካል ሳይተያዩ ሳይታዩ እኔ ምን እንደሚያስቸቁላቸው ማን እንዳይወስድባቸው እንደሆነ? እኔ ኢትዮጵያ እስከ ትገባ ክንፍ አውጥቶ እንዳይበር ይሆን ምን እንዳይወስደው የታባቱ እንዳይሄድ ነው። ለእንደዚህ አይነት ችጋራም ከሴት ገንዘብ ኢትዮጵያ ተቀምጦ ከሴት ገንዘብ ለሚለቅም ባል ለሚበላ የሌለው ለጫቱ ለምኑ ሴት እንዳኪልኝ የሚባል ማን እንዳይወስድብሽ? እንደው ሀብታም የተማረ ባለስልጣን አስተዳዳሪ ቢሆን እንደው ይህንንስ እንዳይቀሙኝ፣ ሴቶች ያለው ባል ይወዳሉ፣ እንዳይወስዱብኝ ብለሽ ቶሎ ብለሽ አሰርሹ ይባላል። እንደዚህ አይነት ችጋራም ከሴት ገንዘብ ለሚጠብቅ ወንድ ማን እንዳይወስድባችሁ ነው አየር ላይ የምታስቱት? ማን እንዳይወስዱ፣ የት እንዳይሄድ፣ ማን ይፈልገዋል? ማስተዳደር የማይችል ባል ማን ይፈልገዋል? ወንድ ልጅ እኮ መጀመሪያ ከወንድነቱ ቀጥሎ እኮ አስተዳዳሪነቱ ኖረ ወይስ ወንድነቱን ብቻ ይዞ ሊገባ ነው ወደ ትዳሩ ሳይኖረው? ከዱባይ ሰምቼ አላውቅም። አየር ና ካለ መጀመሪያ ጊዜ የወንድም ጠንያም ከፍቷል። በጣም ማሪ በናተሽ በሸሪያ ፍርድ ቤቱ ፕሮሰስ እንዲይዟት ሊሄድ ሸሪያ ፍርድ ቤት ሊረዳት የሚችል ሰው ሰው ያስፈልግሻል ተብላለች። ሸሪያ ፍርድ ቤት ሄደች ለመክሰስ ሰው ያስፈልግሻል ተብላለች። ገንዘብም የሚያስፈልግ ከሆነ እኛ አለን ችግር የለውም። የሚወስዳት ሸሪያ ፍርድ ቤት ወስዶ የሚያካስሳት ሰው። እሺ ቆይ የሚከፈል ነገር ካለ እኛ እንፈልጋለን። ትንሽ ነገር ነው የሚሆነው የሚከፈል። ወንድሞች ለምን ያወስዱሽ ሸሪያ ፍርድ ቤት? እዚህ ጋር ወጥቼ ለመናገር አልፈልግም። ታውቂያለሽ፣ ብዙ ነገር አለ የሰው ልጅ ምትናገር። እኔ ግን ሴት ልጅ ሴት ልጅ ደካማ ናት። ስለ እነሱ ማውራት አልፈልግም። ታውቂያለሽ። አይደሞ ወንድሞች ላላ ሰተሽ ታይ ዱኒያ ነው ታ አሉ ይስላች። በቃ አላደለም ሁ በዚህኛው እንለፍ። ለእኔ ግን አላህ ቢያሳካልኝ ኖረው የሰው ፊት ወጥተሽ መለመን ከባድ ነው። ወይ ልታገኝ ወይ ላታገኝ ምናምን ወጥተሽ መቆም ከባድ ነው። ግን የሰው ልጅ መስጠት አክል የሚያስደስት ነገር የለም። እኔም ደግሞ የሰው ፊት ወጥቼ ላልቆም፣ የሰው እጅ ምናምን፣ የሰው እጅ ላላይ፣ የወንድሞቼ እጅ ላላይ፣ ለቤተሰብ እጅ ላላይ፣ ለአባቴ ለእናቴ፣ ኸታ ምናምን ላላይ ምናምን ታግያለሁ። ግን ታግዬ የዋህነቴን አጠቃኝ ማለት ነው። አምኜ ትጋሬ ነው ባለቤቴ ነው ምናምን ብዬ አምኜ ነበረ ለሱ እንደዚህ ያደረኩለት ማለት ነው። ግን ዛሬ የራሱን የወለደሉ ልጅ ራሱ እንኳን አይጠይቅም እንኳን ለእኔ ማለት ነው። ግን እኔ ግን አረብ ሀገር ሄጄ ምናምን ለሱ የሚፈልገው ነገር ለማድረግ ሰርቼ ምናምን መኪና ለመግዛት መንጃ ፍቃድ ለማስተማር ነበረ። ግን እሱ ምናምን ያው ፍቅር እንደሌለው እያወቁ ወልጄም አይ ለእኔ ክብር እንደሌለው ታምሜ ደግሞ ድጋሚ አራት ኦፕሬሽን ሆኜ ምናምን አይቼዋለሁ። እንክብካቤው ማለት ነው ግን ትናንትም ፈትቻለሁ። ዛሬም እንዴት እሆናለሁ ብዬ ነበረ እንትን ያልኩት ማለት ነው። ግን ዛሬ ባዶ እጄ ነው የቀረሁት። አንደኛም ጤናዬን አጥቻለሁ። ጉልበቴ የለም፣ ውስጤ ተዳክሞዋል፣ አቅም ያንሰኛል። ሌላ ጊዜ ምናምን ከሻ ሜዳ ምናምን ጀምሮ አውቶቢስ ተራ በእግሬ የወጣሁበት ጊዜ አለ። መንገድ አልፈራም ነበረ፣ ስራ አልፈራም ነበረ እና የሰው ቤት ነው አልልም ነበረ፣ አረብ ሀገር ሰርቻለው ብዬ ራሴን አልጠብቅም ነበረ። ስራ የተባለ ነገር እየሰራው ነበረ፣ ልጅት ከፊት ለፊት አዝዬ ከኋላ የተሸክሚ ምናምን። ግን በአሁኑ ሰዓት ደግሞ አቅም አጣ። ቁጭ ብዬ ምናምን ትንሽ ቦታ ለመሄድ ቁጭ ብዬ አስበዋለሁ። ያለሁበት ገጠራማ ቦታ ነው፣ ታክሲ የለውም፣ በእግር ነው የሚሄደው ማለት ነው። በቃ ቁጭ ብዬ በቀደም ያወራነውን ደግመን ከምናወራ፣ አሁን ይኸውላችሁ፣ እቺ ልጅ ሀሳቧ መጀመሪያ እዛ ኢንተርቪው ላይም ሳይ አረብ ሀገር የመሄጃ ሰማንያ ሺ ትኬት የለኝም ያለችው ሰው። አረብ ሀገር ከምትሄጂ እዚህ ኢትዮጵያ ውስጥ ስሪ ስላት አይን ያለ ግን አለችኝ። ጠይቂያት ላይቭ ሪከርዶ አለ ከዛ በኋላ ላይ ሀሳቧን ቀይራ እሺ ይሄዳለሁ ብላለች። ጋብቻ ለእኔ ነው ካለችኝ በኋላ አሁን አካውንት ነበሯን ሰታ እስካሁን የገባላት ሀያ ሰባት ሺ ነው ከኔ አስር ሺ ጭምር ማለት ነው። እኔ መጀመሪያ አስር ሺ ልኬላት የቀደስኩት ሶ የቻላችሁትን የአቅማችሁን አርጉ። አካውንት ነበሯን ትንገራችሁ የቻላችሁትን የአቅማችሁን አርጉላት። ግን ለዚህ ተጠያቂ ማን ነው? ለዚህ ጥፋተኛ ማን ነው? ማን ነው? የዚህ ተጠያቂ ምናምን ራሴ እንትን ባዲዮ ስለቀረው ራሴ ነኝ፣ ማመኔ ማለት ነው። አዎ፣ ስለዚህ አሁን አንድ ምክር ልስጥሽ፣ አዳምጪኝ። አካውንት ነበሯን አካውንት ነበሯን ኳይኔ ነግራቸዋለን ስላስገባውላት እኔ ጋማለን